በኦሮሚያ ክልል ምስራቅ ሸዋ ዞን ሎሚ ወረዳ የሚገኙ አርሶ አደሮች አቮካዶ ማምረት ከጀመሩ ወዲህ ከፍተኛ የሆነ ኢኮኖሚያዊ ለምጥ ለውጥ በማስመዝገብ ላይ መሆናቸውን ገለጹ። በክልሉ በ2017 ብጀት ዓመት ብቻ ከ200 ኩንታል በላይ የአቮካዶ ምርት ለውጭ ገበያ መቅረቡን ደግሞ የክልሉ ግብርና ቢሮ መረጃ ያመላክታል። ሂሩትን ቢያለ ተጨማሪ አላት አርሶ አደር ቱፋ አለሙ በኦሮሚያ ክልል ምስራቅ ሸዋ ዞን ሎሚ ወረዳ ነዋሪ ናቸው። ለዓመታት በግብርና ተሰማርተው የቆዩት አርሶ አደሩ የሰብል እህሎችን ከማምረት ባለፈ በፍራፍሬ ምርት ግንዛቤ እንዳልነበራቸው ይናገራሉ። ይሁንና የክልሉ ግብርና ቢሮ በሰጣቸው ሙያዊ ድጋፍ አሁን ላይ የአቮካዶ ምርትን በማምረት በዓመት ከአራት ሚሊዮን ብር በላይ እያገኙ መሆናቸውን ይናገራሉ። ወደ አቮካዶ ልማት እኛ እናውቅ መብረ ከዚህ ቀደም ሲል እነጤፍ ስንዴ፣ ገብስ፣ አተር ምናምን ነው የምናውቀው። ኤቲዎች መጡና ይሄ ነገር ጥሩ ነው። ይሄ በአመት ሁለት ነው የምታመርቱትና እሴት ከሉ አሉን እና እውነትም ስንተክል እንደውም ገቢው የሱ በለጠ ከጤፉ ቢያንስ በአመት አንድ አራት ሚሊዮን ምናምን ይህንን እርሻ ነው ማስፋፋት የምፈልገው። የአቮካዶ ልማትን በማስፋት የምግብ ዋስትናን ለማረጋገጥና የውጭ ምንዛሪ ግኝትን ለማሳደግ በትኩረት እየተሰራ እንደሚገኝ የሚናገሩት የኦሮሚያ ክልል ግብርና ቢሮ ምክትል ኃላፊ መሐመድ ሳኒ አሚን በክልሉ በ2017 በጀት ዓመት ከ200 ኩንታል በላይ አቮካዶ ለውጭ ገበያ መቅረቡን ገልጸዋል። 2011 ላይ አጠቃላይ ምርታችን አንድ ሚሊዮን አይሞላም ነበር አቮካዶ እንደ ክልላችን አሁን ግን በአሁኑ ወቅት በሀገር አቀፍ ደረጃ መቶ ሺህ ሄክታር መሬት በአቮካዶ እየለማ መሆኑን የገለጹት የግብርና ሚኒስተሩ አዲሱ አረጋ ለ15 ዓመታት የሚቆየው ብሔራዊ የአቮካዶ ልማት ሲተገበር ቁጥሩን ከ191 ሺህ ሄክታር ለማድረስ ያስችላልም ይላሉ። ይህ ፕሮግራም ሲቀረጽ አራት ዋና ዋና ይዘቶችን አካቶ ነው። አራት ኮምፖነንቶችን ይዞ ነው። አንዱና መሰረታዊ ኮምፖነንት የአቮካዶ ምርትና ምርታማነትን ማሳደግ ነው። ከዚህ አንጻር እስካሁን በተደረገው ርብርብ በተደረገው ጥረት የአቮካዶ ልማታችን በአቮካዶ የተሸፈነው መሬት ወደ መቶ ሺህ ሄክታር የደረሰ ሲሆን ይሄ ፕሮግራም በሚጠናቀቅበት ጊዜ በአቮካዶ ምርት ዘርፍ በተቀመጠው አቅጣጫ የሚለማው ከ191 ሺህ ሄክታር በላይ ይሆናል። ፕሮግራሙ የምርታማነትን መጠን ከ13 ወደ 24 ሜትሪክ ቶን በሄክታር በማሳደግ አመታዊ የምርት መጠንን ከ4000 ወደ 38 ሚሊዮን ሜትሪክ ቶን ከፍ ለማድረግ ያለመ መሆኑንም አስገንዝበዋል። የሸማች ህብረት ስራ ማህበራት ከመሰረታዊ ሸቀጦች አቅርቦት ባለፈ በተለያዩ ስራዎች በመሳተፍ አባሎቻቸውን እንዲሁም የአካባቢውን ማህበረሰብ ተጠቃሚ ሲያደርጉ ይስተዋላል። ለዛሬ የቦሌ ፋና ሸማች የብረት ስራ ማህበርን የስራ እንቅስቃሴ በተመለከተ ባልደረባችን ቅድስት ማሞ ቅኝት አድርጋለች፣ እንከታተላት። ጤና ይስጥልን፣ አብሮ ስትልን። እንደምናለሽ ቴዎድሮስ። እንከሆነ እባላለሁ። ድርጅታችን ፋና ቦሌ ሸማቾች ኃላፊነቱ የተወሰነ የብረት ስራ ማህበር ይባላል። እንግዲህ የምንሰጣቸው አገልግሎቶች አብረን የምን ላይ ይሆናል ጉብኝታችን የምንጀምረው እንግዲህ 17 17 ማዕከል ላይ ከሚገኘው ሚኒ ሱፐር ማርኬታችን ነው። ይህ ሚኒ ሱፐር ማርኬት የትኛውም ማህበረሰብ መጥቶ የተለያዩ የግብርናና የኢንዱስትሪ ምርቶችን ገብይቶ የሚወጣበት ነው። ወደ አራት ሱፐር ማርኬቶች አሉ፣ አራት መዝናኛ ማዕከላቶች አሉ። እነዚህ ማዕከላቶች ለማህበረሰቡ በዝቅተኛ ዋጋ የትኛውንም ማህበረሰብ ባማከለ መልኩ አገልግሎት የሚሰጡ ናቸው ማለት ነው። እንደምታየው እዚህ የኢንዱስትሪ ምርቶች አሉ፣ የግብርና ምርቶች፣ የተለያዩ የግብርና ምርቶች አሉ። ቡና ሳይቀር አ ቡናም አለ። የተለያዩ ምስሮች አሉ፣ በስመቲ ሩዝ፣ የተለያዩ የኢንዱስትሪ ምርቶች እንደምታየው አለ። ኮስሞቲክስ፣ መጠበቂያዎች፣ የውበት መጠበቂያዎች ሌሎች ሌሎች በተለይ በተለኛ ትኩረት የምናደርገው ምንድን ነው? ዝቅተኛው ማህበረሰብ ተመግቦ ማደር ስላለበት ምግብ ምርቶች ላይ ትኩረት አድርገን በዝቅተኛ ዋጋ ማህበረሰቡ እንዲጠቀም እናደርጋለን ማለት ነው። እቺ ኮፊ ሀውሳችን ነች። ኮፊ ሀውስ ነው፣ የትኛውም ሰው አልኮል ፍሪ የሆነ ቦታ ነው ከሆነ የተለያዩ ቡናዎችን ለስላሳ መጠጦችን መጠቀም ትችላለች፣ ምግብን መጠቀም ትችላለች። ነገር ግን እዚህ የትኛውም ማህበረሰብ መጥቶ መጠቀም ይችላል ማለት ነው። አሁን እንደምታየው ኦፕን ኤር ላይም መዝናናት የሚፈልጉ ሰዎች እየመጡ እዚህ መዝናናት ይችላሉ። እንደምታያቸው ዛፎች አሉ፣ ጥላዎች አሉ። አየርም እየተቀበሉ አካባቢውንም እየቃኘ መዝናናት የሚፈልግ ሰው ካለ መጦ እዚህ ይዝናናል በዋናነት እኛ የምንሰጠው እንዳልኩሽ ዝቅተኛው እና መካከለኛውን ማህበረሰብ ያማከለ ቢሆንም፣ ግን ያሉን ሰርቪሶች ግን ኳሊቲያቸውን ይጠበቁ እንዲሆን እናደርጋለን። አሁን የምንገኝበት ደግሞ ምግብ ቤታችን ነው። እንደምታዩት የትኛውም የምግብ ግብዓት እዚሁ ማዕከሉ ላይ ነው የሚዘጋጀው። ከበርበሬ፣ ከጤፍ የተለያዩ ምርቶች በሙሉ እዚህ ተዘጋጅተው ነው የሚቀርቡ በእያንዳንዱ በግራም አለው ፖርሽን በዛ መሰረት እያወጣን ለማህበረሰቡ አገልግሎት እንሰጣለን ማለት ነው። እንጀራ የምናቀርበው ራሳችን ጋግረን ነው። ንጹሕ የሆነ እንጀራ በየትኛውም ሰው በዝቅተኛ ዋጋ የምናቀርብ ይሆናል ማለት ነው። ይህ ደግሞ ለምግብ አገልግሎታችን እና እንዲሁም ለዝቅተኛ ማህበረሰቡ ደግሞ ወደ ውጭ ይዞት ለሚሄደው የሚሸጥ እንጀራ ነው። ይሄን ይመስላል። እንደሚታወቀው ሻላ መናፈሻ በፋና ቦሌ ሸማቾች ህብረት ስራ ማህበር ስር የሚገኝ ትልቁ መናፈሻችን ነው። ሻላ አዳራሽ የሚገኘው እዚሁ ነው። ከዛም በተጨማሪ ደግሞ ከዋጋ አንጻር ካየሽው ከየትኛውም አዳራሽ በዝቅተኛ ዋጋ ነው እኛ አገልግሎቱ የሚሰጠው። ለአባላቱ የሚደረግላቸው ቅናሽ አለው። ጥሩ ጥያቄ ነው። እንዳልኩሽ ይሄ የሰርግ አዳራሽ ኦልሞስት ከ19 7 ሰባዎቹ ጀምሮ ያለ እንትን ነው እና ከዛም በኋላ ወደ ሸማች ከዞረ ከ20 ዓ.ም በኋላ አባላቶቻችን 3500 አካባቢ ደርሰዋል። 3500 አባላቶች ቤተሰቦቻቸውን ለመዳር የተለያዩ ፕሮግራሞችን ለማድረግ ቢፈልጉ 50% በማህበሩ ዲስካውንት ይደረግላቸዋል ማለት ነው። የተደራጀ ጅምናዚየም ያላችሁ? አዎ፣ በጣም ቆንጆና የተደራጀ ጅምናዚየም ያለን። ይህ በፊት ይሄ ተከራይቶ ባለሀብቶች ነበር የሚያስተዳድሩት የነበረው። ነገር ግን ያው በተሰጠን አቅጣጫ መሰረት እኛ ሙሉውን እቃ ገዝተን ወደ ራሳችን አዙረ ነው አሁን በዝቅተኛ ክፍያ ነው አሁን አገልግሎት እየሰጠ ያለው ። ስለዚህ የትኛው ማህበረሰብ በየትኛውም ሰዓት ቢመጣ እስከ ምሽቱ አራት ሰዓት አገልግሎቱን ማግኘት ይችላል ማለት ነው። ጎጆ ቤቱ ይሄን ይመስላል። በጣም ነው የሚያምረው። ራሳችን ነው በባለሙያዎች ከሲዳማ የምጠኑ ባለሙያዎቹ ራሱ የሰሩት ባህላዊ የሆነ የምግብም የመጠጥም አገልግሎት የሚገኝበት ቦታ ነው እና እንደምታየው፣ በቃ ሁሉንም አገልግሎት እዚህ ቦታ ላይ እንሰጣለን። ለዚህ ቦታም ደግሞ የተለየ መስተንግዶ ነው የምንሰጠው። የተለየ ማለት ባህላችን ባማከል አይነት ባህላዊ የሆነ ፕሮግራሞችን ለማዘጋጀት በተለይ በተለይ በአብዛኛው የመልስ ፕሮግራም ነው እዚህ የሚካሄደው እና ደስ በሚል ሁኔታ አዘጋጅተን እንጠብቃቸዋለን። አገልግሎት ኦልሞስት እስከ ሁለት መቶ ሰው ይይዛል። ለምን ያህል ዜጎች የስራ ድልፈጣ እንደ ፋና ቦሌ ትልቅ ካምፓኒ ነው ለእኔ አንድ ፋብሪካ የያዘውን ሰራተኛ ያክል ይዟል። ኦልሞስት አምስት መቶ በላይ ሰራተኞች አሉ በፋና ቦሌ ስር። አቶ ቴዎድሮስ በቦሌ ፋና ከሸማችበት ስራ ማህበር ውስጥ የሚሰሩ ስራዎችን ሲያስጎበኙ ስለቆዩ አመሰግናለሁ። እንቀጥላለን። ክቡራን ተመልካቾቻችን ታላቁ የኢትዮጵያ ሕዳሴ ግድብ ግንባታ ተጠናቆ ወደ ስራ ገብቷል። ለአመታት በመላ በኢትዮጵያውያን በጉጉት ሲጠበቅ የነበረው ብስራት ከሁለት ወራት በፊት ይፋ መደረጉ ይታወቃል። ለመሆኑ ይህ ግዙፍ ፕሮጀክት በማምረቻው ዘርፍ ሲቀርብ የቆየውን የኃይል ፍላጎት ከማሟላት አንጻር ፋይዳው እስከምን ድረስ ነው? ክቡራን ተመልካቾቻችን ይህን በተመለከተ መረጃ አልታደርሰን ባልደረባችን ብሩክታይት አስራት በቀጥታ መስመራችን ላይ ትገኛለች። ብሩክታይት እንደምን አደርሽ? እስኪ የህዳሴው ግድብ ወደ ስራ መግባቱ ይታወቃል። ከዚሁ ጋር በተገናኘ በአምራች ኢንዱስትሪ አንቀሳቃሾች ዘንድ ምን አይነት ስሜት ፈጠረ ከሚለው እስኪ እንጀምር። አመሰግናለሁ አሚር እንዴት አድራሃል? ተመልካቾችም እንዴት አድራችኋል? እንግዲህ ቀደም ሲል አንተም በመግቢያ ላይ እንዳነሳው ኢትዮጵያ አይቻልም መንፈስን የሰበረችበት እንዲሁም ደግሞ ለረጅም ጊዜ በምጥ መልክ የቆየው የታላቁ የኢትዮጵያ ሕዳሴ ግድብ ተገንብቶ ተጠናቆ መመረቁ ይታወሳል። ይህም ደግሞ ትልልቅ ትሩፋቶችን እንደሚያመጣ ነው የሚታወቀው። እንግዲህ ከዚህ ቀደም በተለይም ደግሞ በአምራች ኢንዱስትሪ ዘርፍ ተሰማርቶ የሚገኙ ተቋማት ሰፋፊ ችግሮች ወይም ደግሞ አንዳንድ ችግሮች እንደሚፈትኗቸው ሲያነሱ ቆይተዋል። ይህም ደግሞ የመጀመሪያው ችግር ሲያነሱ የነበረው የኃይል መቆራረጥ ወይም ደግሞ የኃይል አቅርቦት ችግር እንዳለ በስፋት ያነሱ ነበረ። ይህም ደግሞ ምርትና ምርታማነታቸው እንዲቀንስና ሰፋፊ ስራዎችን እንዳይሰሩ ችግር እንደሆነባቸው ያነሱ ነበረ። ታዲያ ይህ ግድብ መገንባቱና በቀጣይም ደግሞ ወደ ስራ ሲገባ ሰፋፊ ችግሮች እንደሚቀርፍላቸው ነው ያነሱት። ሁለት ስሜት እንዳላቸው ነው የነገሩ። እንግዲህ እኛም የተለያዩ ተቋማትን አነጋግረን ነበር። በተለይ በዚህ በአምራች ኢንዱስትሪ ዘርፍ ተሰማርተው የሚገኙ ተቋማትን የመጀመሪያው እንደ ሀገር አይቻልም መንፈስን የሰበረችበት መሆኑ ትልቅ ደስታ እንደፈጠረላቸው ተናግረዋል። ከዛ ባሻገርም የሚፈጠርባቸውን የኃይል መቆራረት ችግር የሚቀርፍላቸው ከመሆኑም አንጻር ጋር በተገናኘ ትልቅ ደስታ እንደሰጣቸው ነው። አሚር በኛም የጠየቅናቸው ተቋማት ማምረቻዎች ሀሳባቸውን ያጋሩን። በጣም ጥሩ። ያው ግድቡ ለማምረቻው ዘርፍ የሚያስገኛቸው ጥቅሞችስ እንዴት ይገለጻሉ በተለይ በአምራች ኢንዱስትሪ አንቀሳቃሾች ዘንድ ለበርካታ ጊዜ የኃይል ፍላጎት እንዳለ ችግር እንዳለ ይገለጻል እና ይህን ከማሟላት አንጻር ምን አይነት ፋይዳ ይኖረዋል? እንግዲህ እነዚህ የአምራች ኢንዱስትሪዎች ይህንን የኃይል አቅርቦት ወይም ደግሞ የኃይል መቆራረጥ ችግር እንደሚቀረፍላቸው በተስፋ ይጠብቃሉ። እንግዲህ ቀደም ሲል እንዳነሳውል ታዲያ ይህ ችግር ሲቀረፍላቸው እነሱም ደግሞ የማምረት አቅማቸው እንደሚያድግላቸው እንዲሁም ደግሞ ከዛ ባሻገር የስራ እድል ፈጠራ ላይ ለበርካታ ዜጎች የስራ እድል የሚፈጥሩበት እድሎች እንደሚመቻቹላቸው ነው ያነሱት። ከዚህ ባሻገር እንግዲህ በተለይም ደግሞ ምርቶችን አምርተው በተለይ በተኪ ምርት ላይ የተሰማሩ የአምራች ኢንዱስትሪው ዘርፍ የማምረት አቅማቸውን ከማሳደግ፣ የምርቱን የተደራሽ ሀገራት ቁጥር ከመጨመር እንዲሁም ደግሞ የማምረት አቅማቸውን ከማሳደግ አኳያ ትልቅ ድርሻ እንደሚጫወት ነው የተናገሩት። እንደ ሀገር ደግሞ ስንመለከት እነዚህ የኢንዱስትሪ አምራቾች ወይም ደግሞ የአምራች ኢንዱስትሪ አቅም ባደገ ቁጥር የኢትዮጵያ ወይም ደግሞ የሀገሪቱ ኢኮኖሚ በትልቅ እንደሚያድግ ነው የሚጠበቀው። ከዛ ባሻገርም የአምራች ኢንዱስትሪ ቁጥርም ከመጨመር አኳያ እንዲሁም ደግሞ ከዚህ ቀደም እንደሚታወቀው እንግዲህ ለውጭ ኢንቨስተሮች ክፍት መደረጉ ይታወቃል። ኢንቨስትመንት እንቅስቃሴው ታዲያ ይህ ስራ በኢትዮጵያ ላይ በስፋት እንዲከናወን የተለያዩ አቅርቦቶች ከዚህ በፊት ለነዚህ ለውጭ ኢንቨስተሮች ክፍት የተደረገ ቢሆንም እንኳን ይህ የሀይል መቆራረጥ አንደኛው ችግር እንደነበረ የውጭ ኢንቨስተሮችም ያነሱ ነበረ። ስለዚህ ይህ ችግር መቀረፉን ለነሱም ትልቅ አስተዋጽኦ እንደሚያደርግላቸው ነው እንግዲህ የሚነገረው። በተለይም ደግሞ ቁጥራቸው ከመበረከት አኳያ፣ የስራ እድል ከመፍጠር አኳያ፣ የተኪ ምርቶችን በማምረት የሀገር ውስጥ ምርትን በማሳደግ ወደ ውጭ የሚላኩ ምርቶችን በመጨመር የውጭ ገቢን በመጨመር ትልቅ አስተዋጽኦ እንደሚያበረክት ነው ያነሱት። ማለት ነው እንግዲህ ከዚህ በተጨማሪ ደግሞ የምጣኔ ሀብት እድገትንም በትልቁ የሚያሳድግ ነው የሚሆነው። እንዲሁም የእውቀት ሽግግርን ከመጨመር የቴክኖሎጂ የቴክኖሎጂ ሽግግርንም ከመጨመር አኳያ ይህ የታላቁ ሕዳሴ ግድብ መገንባቱ ለነዚህ ተቋማት ወይም ደግሞ ለዚህ ዘርፍ ትልቅ ድርሻ እንዳለው ነው የተነገረው። ከዚያ ባሻገርም እንግዲህ እንደሚታወቀው የምርቶች ወይም ደግሞ እነዚህ ኢንዱስትሪዎች ከከተማ ወይም ደግሞ የመስመር ዝርጋታው ካለበት ቦታ ራቅ ብሎ ስለሚገነቡ አብዛኞቹ የኢንዱስትሪ ዘርፎች በተለይም ደግሞ ለመስመር ዝርጋታ ትልልቅ ወጪዎች እንደሚወጡ ይታወቃል። ታዲያ ግን ከዚህ በኋላ በሚኖረው እንቅስቃሴ እንደሚነሳው ከሆነ የተለያዩ ኢንዱስትሪዎች በዛው አቅራቢያ ተገንብተው እንዲሁም ደግሞ ለመስመር ወጪ የሚወጡ ወጪዎችንም የሚቀንስ ከመሆኑ አኳያ ትልቅ አስተዋጽኦ እንዳለን የተነገረው። እንግዲህ ሌላው ደግሞ የውጭ ምንዛሪንም በስፋት የሚያሳድግ ነው የሚሆነው። ስለዚህ ይህ ዘርፍ ይህ የታላቁ የኢትዮጵያ ሕዳሴ ግድብ ተገንብቶ መጠናቀቁ እንደ ሀገር ትልቅ ድርሻ የሚወጣ መሆኑን የአምራች ኢንዱስትሪው ላይ የተሰማሩ ተቋማት በስፋት ያነሳሉ ማለት ነው። አሚር ሩክታዊት ለመረጃው ከልብ እናመሰግናለን። መልካም ቀን ይሁንልሽ። ክቡራን ተመልካቾቻችን፣ በመጨረሻም በአዲስ አበባና በሌሎች ከተሞች ያለውን የመሰረታዊ ሸቀጦች ዋጋ፣ የውጭ ሀገር ገንዘቦች የምንዛሪ ተመንና የግብርና ምርቶች ወቅታዊ ዋጋ መረጃዎችን ተከታትለን እንመለሳለን። የዛሬ የጠዋት ገበያ መረጃዎች በዚሁ ተጠናቋል። ስለ ተከታተላችሁን ከልብ እናመሰግናለን። ብያላችሁ በጥሩ ቀን ሁላችሁ መረጃዎችን እንጨርሻለን። እናመሰግናለን። ስንዴ በለውጡ ማግስት ኢትዮጵያ 47 ሚሊየን ኩንታል ታመርት ነበር። 47 ሚሊዮን ኩንታል ስናመርት ሁላችሁም እንደምታውቁት በየዓመቱ አንድ ቢሊዮን ዳላር ገደማ ከውጭ እናስገባለን ብቻ ሳይሆን ክልሎች ልክ እንደ በጀት ስንዴ ኮታ ይጠብቁ ነበር። ባለፈው ዓመት ስንዴ ከ280 ሚሊዮን ኩንታል በላይ አምርተናል። ግብርና ላይ ያመጣነው ውጤትና እመርታ ግብርና መርካልንበት ዘመን ጋር ሊወዳደር የሚችል አይደለም። ከፍተኛ ውጤት አምርተናል። ለዚህ አርሶ አደሮቻችንና የግብርና ኤክስቴንሽን ሙያተኞቻችን ከፍተኛ ምስጋና ይገባቸዋል። አዲስ ቀን ላይ ናቸው። ተመልካቾች አብራችሁ ስላላችሁ እናመሰግናለን። ቀደም ሲል ካፍታ በኋላ ወደ እናንተ እናደርሰዋለን ወዳልነው ጉዳይ ነው የምናልፈው። የግብርና ሥራና የሌማት ትሩፋት ሥራ ልምምዶች አሁን አሁን በከተሞቹ እየተስፋፉ መጥተዋል። በዚህም ከራሳቸው አልፈው ለማህበረሰቡም የተረፉ ሆነዋል። በአዲስ አበባ ኮልፌ ቀራኒዮ ክፍለ ከተማ በከተማ ግብርና በማህበር ተሰማርቶ ውጤታማ የሆኑ ነዋሪዎችን የመስክ ስራ እንቅስቃሴ እጃ እንጂፈታ ቅኝት አድርጋለች። እስኪ አብረ እንከታተል። አሁን የምንገኘው በገነት ብጻተ ማርያም ገዝሙ በማህበር ተደራጅተው የሌማት ትሩፋትን ከማሳደግ አንጻር በከተማ ግብርና ተደራጅተው የራሳቸውን ተመክሮ እንዴት እየሰሩ እንዳለ ተደራጅቶ የሚሰሩትን እናገኛቸዋለን። ቆይታ የምናደርግ ይሆናል። አብራችሁ ቆዩ ውጤታማ እንግዲህ ከዚህ ከአምስት ከስድስት ወር ወዲህ ነው። ይሄው እንደምታዩ እንቁላል ማምረት ጀምሯል። ትናንሽ ነበሩ። በቀለብ ሕክምና አኪም ሁሉ አላቸው እንትን እየሰጠን እየተባበረን ያለው በዚህ አጋጣሚ ላመሰግነው ወዳለሁ። በአሁኑ ሰዓት የከተማ ግብርና ላይ መንግስት ከፍተኛ ትኩረት አድርጎ ህብረተሰቡንም እያነቃነቀም ስለሆነ እነዚህ እነዚህ ነገሮች ለእኔ ደግሞ ከመነሻም ራሱ ፍላጎትም ስለነበረኝ ለእኔ እገዛ ሰጥቶኛል። ያነሳሳኝ ነገር አንዱ ትልቁ ነገር የመንግስት እንቅስቃሴ በአሁኑ ሰዓት በከተማ ደረጃ ከፍተኛ መሆኑ ነው። 2008 ስራ ስንጀምር እኔ ሁለት ላሞች ናቸው ያው፣ ከዛው እየሰረን እየተንቀሳቀስን ነው ዛሬ የደረስኩበት ደረጃ ደርሻለሁ። ይህን ሙዝ ችግኝ ነው። ኦልሬዲ እነዚህን አሁን እንግዲህ የማባዛት ስራ ይህንን እያምታባዛላችሁ በሰልፍ እንትንት ያለች አሁን ይሄም በዚህ አለ፣ በጓሮ አለ፣ ከፍለፊት አለ። ኦልሬዲ ያው እኔ ጊዜን የሚያሳልፈው እዚህ ውስጥ ነው፣ እዚህ ስራ ላይ ነው ማለት ነው። ከላሞች ባሻገር ጓሮ ውስጥ አትክልት አለ ማለው። በርካታ እንሰት አለኝ፣ ቡና አለ፣ ፓፓያ አለ። የነበረን ቆይታ እንደምትመለከቱት በጥሩ ሁኔታ በጓሮ አትክልት እንዲሁም ደግሞ በእንሰት እና እንዲሁም ደግሞ በሙዝ በተለያዩ ስራ ተሰማርቶ ቆንጆ ነገሮችን አይተናል። እንዲሁም ደግሞ በከብት እርባታ ተሰማርቶ ውጤታማ እየሆኑ የነበረን ቆይታ ይሄንን ይመስላል። አብራችሁን ስለነበራችሁ እናመሰግናለን።